ሴቶች ራቁት ፎቶ በህግ መጠየቅ አለበት። ጉድ ጉድ ጉድ! ዘንድሮ ይሄ ስም ማይታመን ነው። ሰማንያ ሶስት ሴቶች እንዴት አንድ አይነት መሸወድ ይሸወዳሉ? እንዴት አንድ አይነት ሸወደ ይሸወዳቸዋል? አንድ ወንድ ሰማንያ ሶስት ሴቶችን አያደርስ ነው ያደርስ ነው። አስሰላሙ አለይኩም ወራህመቱላሂ አበረካቱ። ወደ ቤተሰቦቼ እንዴት ናቸው? ሰላም ናቸው? አልሐምዱሊላህ፣ ሰላም ነው እያላችሁ በሰላማችሁ ብዙ ተረፈ ይበልኝ። ውድ ቤተሰቦች መዋል በማከበራችሁ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። ውድ ቤተሰቦች እንግዲህ ከመግቢያው ሰምታችኋል ሀቢባ ቤት። ያው እንግዲህ የማይመጣ ጉድ የለም ብዙ አይነት ታሪኮች፣ ብዙ አይነት ጉዶች አሉ እንግዲህ አንድ ሰውዬ 83 ሴቶችን ማለት ነው። ሱብሃንአላህ 83 ሴት አስባችሁታል ይሄ የማይታመን እውነት፣ ለመናገር ማለት ነው ከባድ ነው። ሰማንያ ሶስት ሴቶችን ፕሮፋይል እየቀያየረ ስም እየቀያየረ ለአንዳቸው ሙስሊም ነኝ ይላቸዋል፣ ለአንዳቸው ክርስቲያን ነኝ እያለ፣ በመጨረሻም ለግማሹ ሃይማኖት የለኝም እያለ እንግዲህ በሰው ፎቶ በሚገርማቸው ነገር በሰው ፎቶ ነው እንግዲህ ሌላ ሰው አንድ አንድ ሌላ ጎረምሳ የሱን ፎቶ አድርጎ ኦሳም የሚባል ማለት ነው ሀቢባ ቤት አይታችሁት ከሆነ ከመጀመሪያ እንግዲህ የመጀመሪያው ቪዲዮ ላይ አይታችሁት ከሆነ ወንዱ ልጅ ማለት ነው። እሱን ፎቶ አድርጎ ነው አንድ ቀን ሳያዩት በፎቶ ብቻ የዛን ልጅ ፎቶ አድርጎ እሱ ነኝ ብሎ ሴቶችን እንደዚህ እያታለለ ሴቶች እንግዲህ በጣም ነው የሚያሳዝነው። ሀቂቃ በጣም ያሳዝናል። እኔ አሁን ምለው ምን ተብሎ ነው የሚከሰሰው ይሄ ሰውዬ? ምን ተብሎ ነው የሚከሰሰው? ሀቢባ ይሄ ሰውዬ ለህግ መቅረብ አለበት እያለች ነበር፣ እና እኔ ወላሂ በጣም ያሳዝናል። መፍረድ እኮ ይከብዳችኋል? እንዴት ነው ለማያውቁ ሰው ሰው ለማያውቀው ሰው እንዴት ነው ቪዲዮ የሚልከው? አላውቅም መቼም ፎቶ ሊሆን አላውቅም። እንግዲህ የራቁት ፎቶ ይዞባቸው ሲባል የሰማሁት እና እንዴት አንድ ሰው ለማያውቀው ሰው ፎቶ ይልካል? አረ ሴቶችን ንቁ፣ አረ ሴቶችን እንንቃ። ወላሂ በጣም ነው የሚያሳዝነው ሀቂቀተን። እንዴት አንድ ወንድ ሰባንያ ሶስት ሴቶችን በአንድ አይነት ተመሳሳይ ውሸት ዋሽቶ እንዴት እንደዚህ ሊያደርግ ይችላል? እና እኔ ወላሂ በጣም ያሳዝናል። ሀቂቀተን ማለት ነው። ብቻ እኔ እንጃ። እኔ ለመፍረድ አይደለም መፍረድ ፈልጌ አይደለም፣ ግን እንዴት አንድ ሰው ለማያውቀው ሰው ፎቶ ይልካል እና ቪዲዮም ቢሆን እንግዲህ እነሱ ራሳቸው ፈልገው ፈቅደው ነው። ቪዲዮም ቢሆን የሚያወሩት አንድ ሰው ፎቶም ቢሆን በፍላጎቱ ፈቅዶ ነው የሚልከው። ቪዲዮም ቢሆን እንደዛው ማለት ነውና፣ እንዴት የማያውቁት ሰው ለምሳሌ የሚያውቁት ሰው ጓደኛ፣ ፍቅረኛ ነገር ቢሆን እሺ ተሸውደው ይባል ያኔ፣ እነሱ ስለሚወዱት ነው ይባል። ምንም የማያውቁት ሰው አንድ ሰው የማያውቀው ሰው ገና ለገና በድምጽ ገና ለገና በፎቶ ተዋወቅኩ ተብሎ በጣም የሚያሳዝ ነው። ባለፈው አንደኛ ይቱ ወደ ሁለት መቶ ሰባ ብር ሰተዋለች ማለት ነው። እንደዚሁ በድምፅ ብቻ እየተዋወቁ በድምፅ ብቻ አንድ ቀን ፈቶውን ሳታይ ምን እንደሆነ ሳታቅ፣ የት እንደሆነ ሳታቅ በድምፅ ብቻ በፌስቡክ ታዋውቀ ወደ ሁለት መቶ ሰባ ሺህ ብር ሰጥተው ከዚ በኋላ ያንን ብር እጥቁ አድርጎ አረ ወላ በጣም ነው የሚያሳዝ ነው። ሱብናል እኔ ምለው ሴቶች ገንዘቡን ኬት እያመጡት ነው ከየት እያመጡት ነው? መቼም እንደዚህ አረብ ቤት ተጠግረው እንደዚህ እየደከመን ወገባችን ስብር እያለ እንደዚህ የደከሙበትን ገንዘብ እንኳን ያለ አግባቡ የሚያወጡ አይመስለኝ። ከየት እያመጣችሁ ነው እንደዚህ የምትበትኑት? ከየት እያመጡ ነው እንደዚህ የሚበትኑት ሴቶች ማለት ነው? በተለይ ያው እንደዚህ እነዚህ ሴቶች እንዳለ አረብ ሀገር ያሉት ሴቶች ናቸው። እንደዛ ተደክሞ የተገኘ ገንዘብ መቼም እንደዚህ ለተፈል በቃ ለማይታወቅ ወንድ ይሰጣል ብዬ አንድ ሰው ደክሞ ላቡን ጣብ አድርጎ ያገኘውን ገንዘብ መቼም ለማያውቀው ሰው አይሰጥም እንዴ! በድምፅ ገና በድምጽ ለሚያውቁ ሰው እንዴት ነው የናህል ገንዘብ የሚሰጠው? ኧረ ወላሂ አንዳንዴ አላውቅም ብቻ፣ የሆነ በቃ አንትን ይላችኋል እና ከባድ ነው ወላሂ፣ ከባድ ነው። በማን ነው የሚፈረደው? አሁን በወሰደው ሰው ይፈረድበታል። በድምፅ ለምታውቀው ሰው ሁለት መቶ ሰባ ሺ ብር ሰጥታ ከዛ ብሬን በላኝ ብትል፣ ቆይ አሁን ጥፋት የማን ነው? በዚህ ሰዓት በዚህ ዘመን እንግዲህ ታውቃላችሁ ሰው ተጨካክኗል። አብዛኛው የአረብ ሀገር እህቶች ደግሞ በጣም የዋህ ናቸውና እንኳን ባዳ በዚህ ሰዓት ቤተሰብ እንኳን እየታመነበት ያለ ሰዓት እኮ አይደለም። ቤተሰብ ራሱ ያስቀመጡበትን ገንዘብ ቤተሰቤ ከዳኝ እያሉ ያሉ ያለቀሱ ብዙ እህቶች አሉ። ጎ እንኳን ባዳው ቀርቶ ማለት ነውና ለምን በዚህ ደረጃ ይህን ያህል ለምንድነው እየዋህ የምንሆነው? ለምንድነው የማንነቃው? ለምንድነው የማናውቀው? ለምን አይገባንም? አረ እንዲህ እኛ አሁን አረብ ሀገር ስንመጣ ሁላችንም ትልልቅ ሰዎች ነን። ከአስራ አምስት ዓመት በታች ያለ ልጅ እዚህ ሀገር የሚመጣ አይመስለኝም መቼም። እና ሁሉም አዋቂ ነው ለማለት ፈልጌ ነው። እና አላቅም። እኔ እንጃ ወላሂ፣ ምክር አያስፈልገንም እኮ ለእኛ አረብ ሀገር በራሱ ስደት በራሱ እኮ ይመክራል፣ ሁሉ ነገር አስተምራል። እና እንዴት ነው የማናውቀው? እንዴት ነው በቃ፣ ይህ ሁሉ ከሆነ በኋላ ሚዲያ ላይ ወቶ እንደዚህ አድርጎኝ። አይ ብስሚላ፣ ወላ በጣም ከባድ ነው። ለማንኛውም አያደርስ ነው፣ አያደርስ ነው። እና ብቻ ከባድ ነው፣ ሀቂቀተን ማለት ነው። እና አላውቅም እንግዲህ እንደዚህ በሆነ ባልሆነ መንገድ ገንዘባቸው ለሚበሉ እህቶች አላህ ልብ ይስጣቸው፣ አላህ ሰብር ይስጣቸውም ነው የምለው። ሌላ ምን እላለሁ? ልብ ይስጣቸው እንዲጠነቀቁ፣ አላህ ቀልብ ይስጣቸው። እንግዲህ ለተበሉት ለተወሰደባቸው ደግሞ አላህ እንግዲህ ሰብር ይስጣቸው። ምን ይባላል? መቼስ አንድ ሰው ፈልጎ ገንዘቡን አይጥልም፣ አይደል? ተሸውደው ነው። አላህ ልብ ይስጣቸው ነው። በጣም የሚያሳዝን ነው ወላሂ። እና ይሄ ሰው እንግዲህ በተመሳሳይ 83 ሴቶችን እንደዚህ በራቁት ፎቶ እያስፈራራ በሌላ ሰው ፎቶ ታዋውቋቸው ማለት ነው። በጣም ነው የሚያሳዝነው ሐቂቃ እና በዚህ ደረጃ አንድ አይነት እንዴት ሰማንያ ሶስት ሴት አንድ ሰው ይሸውዳል። እና ወላሂ በጣም ነው እንትን ያለኝ እና የሆነ በቃ ለማመን ይከብዳቸዋል ሁላ ማለት ነው። እንደዚህ አይነት ወንዶችም አላህ ልብ ይስጣቸው፣ ሀቂቃ አላህ ልብ ይስጣቸው። አረብ ሀገር ያሉ እህቶች አብዛኞች ተቸግረው ቤተሰቦችን ለመርዳት የራሳቸውን ህይወታቸውን ለመቀየር ነው የሚወጡት። ወጥተው ግን ብዙዎች አላማቸውን ረስተው ገንዘባቸው እዚህ እዛ እያደረጉ የመጡበትን አላማ ረስተው ቤተሰብን ብቻ እያሉ ደግሞ እድሜያቸው፣ ገንዘቢያቸው፣ ጊዜያቸው የሚጨርሱ እህቶች አሉና እንደዚህ አይነት እህቶችን ደግሞ በእንደዚህ አይነት ሁኔታ አሳስተው ገንዘባቸውን የሚበሉት ደግሞ ወንዶች አላህ ልብ ይስጣቸው። ሀቂቃ ይሄ ገንዘብ እኮ መቼም አይጠቅማቸውም፣ ዞሮ ዞሮ መዘዝ ነው የሚያመጣባቸው። የሰው ገንዘብ የሰው ሀቅ መቼም አይጠቅሙም። ሀቂቃ ጉዳቱ እንጂ ጥቅሙ አያመዝንም እና ለእንደዚህ አይነት ወንዶችም አላህ ልብ ይስጣቸው ነው የሚባለው። ሌላ ምን ይባላል? አላህ ልብ ይስጣቸው። ለሴቶቹም እንደዛው ማለት ነው እና ወላሂ ስሰማ የሆነ በቃ ማመን ያቃተኝ በጣም ነው የገረመኝ፣ እውነት ለመናገር እና አስባችሁታል? ሰማንያ ሶስት ሴቶችን አንድ ወንድ እንደዚህ አድርጎ ሸውዶ፣ ያውም በሌላ ሰው ፎቶ። ያ ወጣት ራሱ መጥቶ ነበረ፣ እያወራ ነበረ ስለሱ። እና በጣም ነው የገረመኝ ሀቂቀተን ማለት ነው። እና በቃ እንዳለ ምን አብዛኞች እንዳለ ደግሞ የአረብ ሀገር ሴቶች ናቸው። እና ብቻ ከባድ እውነት ለመናገር ለማንኛውም ውድ ቤተሰቦች በጣም ያሳዝ